የኢትዮጵያ መንግስት የፊዚካል አስተዳደርን ለማጠናከር የሀገር ውስጥ ሀብትን ማሰባሰብን ለማጎልበትና ና ቁልፍ መዋቅራዊ የሪፎርም ስራዎች ለማፋጠን ቁርጠኛ መሆኑን የገንዘብ ሚኒስቴር አህመድ ሽዴ ገለጹ። በአቶ አህመድ ሽዴ የተመራ የኢትዮጵያ ከፍተኛ ልዑክ በኢኮኖሚ ሪፎርም ሂደት እና ከአይኤምኤፍ አመራሮች ጋር ያለውን ቀጣይ አጋርነት በተመለከተ ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ ዋና ዳይሬክተር ክርስቲያሊና ጆርጆቫ እና ከአይኤምኤፍ የአፍሪካ ዲፓርትመንት ከፍተኛ አመራሮች ጋር ተወያይቷል።

በተመሳሳይ የዓለም ባንክ የኢትዮጵያ የልማት አጀንዳ ለማሳደግ ከፍተኛ የቴክኒክና የፋይናንስ ድጋፍ እያደረገ መሆኑን የገንዘብ ሚኒስቴር አህመድ ሽዴ ገለጹ። በዋሽንግተን ዲሲ እየተካሄደ ባለው የዓለም ገንዘብ ድርጅትና የዓለም ባንክ ግሩፕ ዓመታዊ ስብሰባ ላይ የገንዘብ ሚኒስቴር አህመድ ሽዴ ከዓለም ባንክ የኦፕሬሽን ጉዳዮች ማኔጂንግ ዳይሬክተር አና ብጀርዴ ጋር ተወያይቷል። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ360 በላይ የውጭ ሀገር ዜጎች ተቀጥተው ወደ ህጋዊ መስመር ተመልሰዋል አለ የኢሚግሬሽንና ዜግነት አገልግሎት። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት እንዳሉት ወደ ኢትዮጵያ የሚመጡ የተለያዩ ሀገራት ዜጎች ሕግ አክብረው እንዲንቀሳቀሱ እየተሰራ ነው። በዘርፉ የተከናወኑ የሪፎርም ስራዎች ሀገራዊ አቅም መጠናከሩንም አመላክቷል። ለአብነትም በአዲስ አበባ በተካሄዱ ዓለም አቀፍና አህጉር አቀፍ ጉባኤዎች የተሳተፉ የውጭ ሀገራት ዜጎች ያለምንም እንከን መስተናገዳቸውን ጠቅሰዋል።